ሰላም ቅዱሳን እንደምን አላችሁ? እኔ ወንድማችሁ አገልጋይ ይገለጥ ሙሌ ነኝ። ባለፈው በፓርቱ ዋን ላይ አንድ ነገር ነገሬያችሁ ነበረ። እሱም በአንዱ አዳም አለመታዘዝ ምክንያት በዓለም ሁሉ ላይ ኃጢአት እንደነገሰ ሁሉም በአንድ ንጉሳዊ አስተዳደር ስር እንደነበሩ እሱም በኃጢአት በሚባል ንጉስ ማለት ነው። ሁሉም የትኛውንም መልካም ስራ ቢሰሩ ከዛ ኃጢአት ሊነጹ ሊድኑ ሊጸድቁ እንደማይችሉ ነገሬያቸዋለሁ። ግን መልካም ስራ አላቸው ከዛ ሊድኑ አይችሉም። እንዲሁም በተመሳሳይ መልኩ ደግሞ በአንዱ በኢየሱስ ክርስቶስ በአንደኛው ወይ ደግሞ በሁለተኛው አዳም መታዘዝ ምክንያት ደግሞ የእግዚአብሔር ጽድቅ፣ የእግዚአብሔር ጸጋ፣ የእግዚአብሔር ፍቅር የተትረፈረፈ ሆኖ በዚህ በአዲስ ኪዳን ደግሞ የተገለጠ ሆኗል ማለት ነው። ስለዚህ ሁሉም ሰው በኢየሱስ መታዘዝ ምክንያት የዘላለም ሕይወት የዘላለም ጽድቅ ሊካፈል ይችላል። እንዴት ነው ሲባል በመወለድ በመወለድ የእግዚአብሔርን ጽድቅ የእግዚአብሔርን የተትረፈረፈውን ጸጋ መካፈል ይችላሉ። በተመሳሳይ መልኩ እነዛዎቹ ሰርተው የጽድቅ ስራ ሰርተው እንዳልጸደቁ በኃጢአት በሚባለው ንጉሳዊ አስተዳደር ስር እንደነበሩ እነዚዎቹም ደግሞ በአንዱ በኢየሱስ መታዘዝ ምክንያት በመወለድ ከጸደቁ በእነሱ አለመታዘዝ በእነሱ ድካም ከዚህ ጽድ ከዚህ ጸጋ ሊጎድሉ ወይ ደግሞ ሊጠፉ ፈጽሞ አይችልም። ተባርካቸዋል።